ሰላም ወዳጆች፣ እንደምናላችሁ እንደተለመደው አንዳንድ ኮመንት ለመስጠት ብቅ ብያለሁኝ። ብዙዎቻችሁ አይታችሁት ሊሆን ይችላል። ቪዲዮውን እየተቀነጫጨበ በተለያየ መንገድ ለሕዝቡ ሲቀርብ ነበር። እንደ ሚዲያ ሜንስትሪሞች እንዳለ አቅርቦታል፣ ግን ቲክቶከሩም ዩቱበሩም እየቀነጫጨበ ቪዲዮውን ሲያቀርብ አይታቸዋል። ይህ ቪዲዮ የሰሞኑ የጀግናው የፊልድ ማርሻል ብርሃኑ ጁላ ንግግር ነው። እኔ በእውነት ከልቤ ነው የምለው በጣም ፊልድ ማርሻል ብርሃኑ ጁላ ሲናገር በጣም እንደው ንግግሩን አንደኛ ንግግሩን መቼ ኢንተርቪው በተደረገ ብለው ከሚጠብቁት ሰዎች አንዱ ነኝ። እና አንደኛው በጣም በደንብ ፖለቲካ ለገባው ሰው እና ነገሮችን በደንብ ለሚያገናዝብ ሰው የፊልድ ማርሻል ብርሃኑ ጁላ ንግግር ሻርፕ ነው። ቅባት የለውም። ይሄ ለፖለቲካል ኮሬክሽን ተብሎ የሚቀባ ከሌል ለማስደሰት ከሌል ለማስቀየም የሚባል ነገር የለም። ቱ ዘ ፖይንት ሻርፕ ነው። ከበደን ከበደ ፈይሳን ፈይሳ ገብረ እዝጊን ገብረ እዝጊ በሽርን በሽር የሚል ንግግር ነው የፊልድ ማርሻል ብርሃኑ ጁላ። ወይም በተለምዶ አካፋን አካፋ ዶማን ዶማ የሚል ነው የፊልድ ማርሻል ብርሃኑ ጁላ። እኔ ንግግሩ በጣም ከሚያስደስቱኝና ከሚያስቁኝ ሰዎች አንዱ ነኝ። አንዳንዴ እንደ አዲስ ንግግር እንኳ ካላደረገ ፊልድ ማርሻል ብርሃኑ ጁላ የቆዩትን ወደኋላ እየሄድኩ አያለሁኝ። እኔ በዚህ ዘመን እውነት የሚናገር ሰው በጣም ጥቂት ነው። በተለይ እንደዚህ በፖለቲካ እንደዚህ በሀገር ደረጃ ከፍተኛ ኃላፊነት ላይ ያለ ሰው ክሌ ምን ይለኛል፣ እንዴት ይሆናል፣ እንደዚህ እንደዚህ እያለ እያሽሞነሞነ በቃ ቅባት ቀብቶ ነው የሚናገረው ፊልድ ማርሻል ብርሃኑ ጁላ ጋ ግን እኔ ይሄንን አላይሁ ያዳመጥኳቸውን ሌላው ቀርቶ ቀደም ብሎም በኢትዮጵያ ኤርትራ ጦርነት ጊዜ አይ ቲንክ የኮነሬል ማዕረግ ነበረው መሰለኝ የውጭ ሚዲያዎች የጠየቁትንም አይቻለሁኝ እና ፊልድ ማርሻሉ ያው የተዋጣለት የጦር ሜዳ ጀነራል ወይም የጦር ሜዳ ሰው ፊልድ ሰው መሆኑን ሁሉም ኢትዮጵያዊ ያውቃል። ሰለቸኝ ደከመኝም ሳይል ለበርካታ ዓመት አገሩን አገልግሏል። በበርካታ ጦርነቶች ላይም ተሳትፏል። በትናንትና እና በቀደሙ ንግግሩም እንዳለው አብዛኛው የኢትዮጵያ ሰራዊት ምን አብዛኛው የኢትዮጵያ ሰራዊት አብዛኛውን ጊዜ በግጭት ውስጥ ነው የከረመው። እሱ እንዳለውም በወቅቱ እንግዲህ ሶሻል ሚዲያ ምኑ ስለሌለ እንጂ ላለፉት ሰላሳ ዓመት የኢትዮጵያ መከላከያ ሰራዊት ኢትዮጵያ ውስጥ የሚከሰቱትን የውስጥም የውጭም ግጭቶችን እና ትንኮሳዎችን ሲከላከል የነበረ ወይም የኖረ ነው እና ሰሞኑን ፊልድ ማርሻሉ ከተናገረው ወይም ከንግግሮቹ እየተቀነጨቡ ወዲያም ወዲህም ሲተላለፉ የነበሩትን አይቻለሁ። አብዛኛው ሰው እውነት ለመናገር እንግዲህ አንዳንዴ ይሄ ኢትዮጵያን ለማፍረስ የኢትዮጵያ ጥላቻ ያናወዘው አገርንና ፖለቲካን ወይም ይሄ የሆነ ባለስልጣንን መጥላትና አገርን መጥላት ልዩነቱ ምን እንደሆነ ያልገባው ድፍን ቅል የሆነ ሰው እዛም እዚህም ትችቶች መሰንዘሩ ሁሌም አይቀርም። ነገር ግን የአሁኑ የፊልድ ማርሻል ብርሃኑ ጁላ ንግግር ለትችትም የሚመች አልነበረም። ሻርፕ፣ እውነት ምድር ላይ ያለውን ሀቅ ግልጽ አርጎ የሚያሳይ ነው። እኔ ራሴ ወደኋላ ሄጄ ኤርትራ የነበርኩባቸውን ጊዜያት እንዳስታውሱሉ ነው ያደረገኝ ይሄ በተለይ ይሄ ተላላኪነት፣ ተገዥነት የሚለው ነገር ወይም በቀላሉ በገንዘብ ማኒፑሌት እንደምንደረግ ያስቀመጠው ነገር እውነት ሁላችንንም የሚነካና ወደ ኋላ ሄደን ራሳችንን እንድናይ፣ አሁንም ራሳችንን እንድንገመግም በተለይ ፖለቲከኞች የሚል ይሄ ሰፊውን የኢትዮጵያ ሕዝብ አይመለከትም። ፖለቲከኞች ነን ለህዝብ ነፃነት እንታገላለን እንዲያነን እንዲነን ብለን እዛም እዚህ የምናጓራውን ራሳችንን እንድናይ ያደረገን ወይም የሚያደርገን ንግግር ነው። ልክ እሱ እንዳለው ግማሹ አልሸባብ ይሆናል፣ ግማሹ ለሌላ አገር ለሱዳን ይዋጋል። ለሳውት ሱዳን የሚዋጋ አለ። የመን ውስጥ ለሁቲ የሚዋጉ እንዳሉ ከሰዎች ሰምቻለሁ። ከሁቲ በፊትም እንዲሁ የተገደለው የየመኑ ፕሬዚዳንት በነበረ ጊዜ እንዲሁ ለታጣቂዎችም፣ ለመንግስቱም የሚዋጉ ኢትዮጵያኖች እዛ እንደነበሩ ለኢራቅ የተዋጉ አሉ። ኢራቅ ሄደው እኔ መረጃው ነበረኝ። ኢራቅ ሁሉ ሄደው ሶሪያ ሁሉ ሄደው ሊቢያ ውስጥ ሁሉ በቃ ጦርነት ባለበት የኢትዮጵያ ተወላጅ ነኝ የሚል ሰው አታጡ። እኔ ምክንያቱም እንደሆነ አላውቅም። እኔ መረጃው ነበረኝ። እንዲህ ያለ ነገር እና ውስጤ የነበረውና ዋይ የሚለውን ነገር ነው አፍረጥርጦ ራሳችንን እንድናይና ግንዛቤ እንዲኖረን ያደረገው ፊልድ ማርሻል ብርሃኑ ጁላ ሪሌ ሊመሰገን ይገባል። ራሳችንን እንድናይ በተለያየ መነጽር ራሳችን አይተን ካለንበት መጥፎ መንገድ እንድንመለስ የሚያደርገን ንግግር ነው። በእርግጥ ሁሉም ንግግሮቹ ሙሉ በሙሉ ሻርፕ፣ በጣም ኢምፖርታንት፣ ወቅታዊ ያለንበትን ሁኔታ የሚያሳይ ቆም ብለን ራሳችንን አገራችንን እንድናይ የሚያደርገን ነው ለምሳሌ ከዚህ ለዛኛውም ለዚህኛውም ራሳችንን ለተላላኪነት አሳልፈን ለሽያጭ እናቀርባለን ከሚለው ወይም እንዲህ የሚያደርጉ አሉ እና ከዚህ መቆጠብ መጠንቀቅ አለባቸው። ሌሎች አገሮች በገንዘብ እንኳን ተለምነው፣ ለምሳሌ ግብፃውያን ተለምነው በገንዘብ ተሰጥቷቸው እንዲህ አድርጉ ሀገራችሁ ላይ መጥፎ ነገር ስሩ ቢባሉ አያደርጉም፣ ያለውን እንደ ምሳሌ አንስቶ ማለት ነው። እሱ በጣም ወሳኝና ኢምፖርታንት ነገር ነው። ከሱ ውጭም ሌላ ነገር የተናገረው አለ ፊልድ ማርሻል ብርሃኑ ጁላ ምንድነው? እሱ ሁላችንም ፖለቲካ እናወራለን፣ እንደየ አቅማችን ፖለቲካ ውስጥም አለን። ውስጡ ያለፍንም እንዲሁ ነጋዴም ምንም ሆነን ፖለቲከኛ ለመሆን የሚዳዳን ሰዎች አለን። ችግሩ ግን የአገር መከላከያ ሰራዊትን የሚያክል የአገሪቷን ዳር ድንበር የሚጠብቅ የአገሪቷን ሰላም የሚጠብቅ ማንም ወንበዴና ተራ የሆነ ኮሎኮሎ ቤት ቁጭ ብሎ መከላከያ እዚህ ምን ይሰራል ከዚህ ክልል ይውጣ እ ወደ እንደዚህ ይሄድ ወደዛ እንዲሄድ አማራ ክልል ምን ይሰራል ኦሮሚያ ክልል መከላከያ እዛ ወረዳ እዛ ቀበሌ የሚሉትን አፍ ያዘጋ ነገርን የተናገረው ፊልድ ማርሻል ብርሃኑ ጁላ እንዴት ብትሉ መከላከያ ሰራዊቱ አገሩ ነው። የስስትሩ ግን ጭንቅላታቸው የዞረ መከላከያውን ወይ እንደ ቻይና ወይ እንደ ጣሊያን ወይ ሆነ እንደ ወራሪ የሚያዩ በጣም የነፈዙ ሰዎች አሉ። ግን ተማርን የሚሉ እነሱን በትክክል በ12 ሴንቲሜትር ሚስማር በትልቅ መዶሻ አፋቸው እንዲዘጋ ነው የመታባቸው። ምክንያቱም አማራ ክልል አገሩ ነው፣ ኦሮሚያ ክልል አገሩ ነው። ሰራዊቱ ኦሮሞ ነው፣ አማራ ነው፣ ትግሬ ነው፣ ጉራጌ ነው፣ ወላይታ ነው፣ አፋር ነው፣ ሱማሌያ፣ አኙዋ፣ ኑዌር ነው። ይሄ የዞረባቸውንም በደንብ አንደርላይን አድርጎ ነግሯቸዋል። እና እንደ በአጠቃላይ እኔ በጣም ደስ ብሎኛል፣ ንግግሩ ሙሉን የተከታተልኩት። ሪሊ አትጥፋብን ፊልድ ማርሻል ብርሃኑ ጁላ፣ እንዲሁ በሳምንትም በወርም በሆነ የሆነ ጊዜ ብቅ እያልክ ሚዲያ ላይ። አሁን እኮ ጠቅላላ ቲክቶኩ፣ ዩቱቡ ምንም መናገር በማይችሉበት ደረጃ አሳምረዋል እና ጥሩ ግንዛቤም ሰጥተናል። ቴንኪዩ። በርታ፣ ረጅም ዕድሜ ይስጥህ፣ ጤና ይስጥህ። ቴንኪዩ።